ወደ ሀገር ቤት መሄድ መሄዱን ተውከው እንዴ ቀረህ እንዴ ምናምን እያላችሁ የምትሉኝ ልጆች በጠቅላላ ዛሬ ይኸው ሁሉን ነገር ግልጽ አድርጌ መልስ ይሽላችሁ መጥቻለሁ። እንደምታዩት እንግዲህ ያለሁበት ደረጃ ያለሁበት ሁኔታ ነው። የተወሰነ ቦርሶች ምናምን ነበሩኝ እና ይህም ቪዲዮ ከመቅረጼ በፊት የነበረውን ሞመንት ላሳያችሁ ብዬ ነው። እዚህ ቪዲዮ ላይ በደንብ አድርጌ ያው ታግሳችሁ እዩት። ሙሉን ሙሉ ለሙሉ ማለት በሚቻል ደረጃ ያለውን ሁኔታ እንግዲህ ሰሞኑን የጠፎበትንም ጭምር ምናምን እንግዲህ አስረድቼ ይወጣለሁ ማለት ነው። አጭር ቆይታ ነው የሚኖረኝ፣ ተከታተሉት። ያው በዚህ መልኩ ቪዲዮን ከመቅረጼ በፊት እንግዲህ እንደዚህ እንደዚህ እንደዚህ እንደዛ እያልኩኝ ስወዛገብ የነበረው ነገር ነገሮችን ነው እያሳየኋቸው ያለሁት። ያው ቪዲዮ ከመግባቴ በፊት ቀጥታ ከመግባቴ በፊት እንደ ኢንትሮ ይሁንልኝ ብዬ ነው። ያው በቃ ቪዲዮ ጀማሪዎች በተለይ ልትረዱት ትችላላችሁ። ያደክማል፣ ብዙ ነገር ውዝግብግብ ነው ቪዲዮ ቪዲዮ ምናምን መስራት እና እኔ ያው ዝም ብዬ በቃ ቀድቼው እየቀዳሁት ነበረ እና ቪዲዮ ከመጀመር በፊት የነበረው ሞመንት ነው። ይሄን ይመስላል። ለማንኛውም መልካም ቆይታ የሆነላችሁ ሙሉ ለሙሉ ዛሬ ያለውን ነገር አጠር አድርጌ አስረድቻችሁ እወጣለሁ ማለት ነው። ሰላም ሰላም ዩቱብ ቤተሰቦች፣ ጤና ስጥልኝ። እንደምናላችሁ ሁሉ ሰላም ነው፣ ሁሉ መልካም። ዛሬ ደስ ብሎኛል፣ እውነት ለመናገር ደስ ብሎኛል። ውስጤ ሰላም እየተሰማኝ ነው እና ያው ሰሞኑን ታቃላችሁ አንዳንድ አዳዲስ ነገሮች ስላሉ እና እስቲ ያለውን ነገር ልንገራችሁ። አሁን ላይ ማለት ነው ያለውን ነገር ልነግራችሁ ነው የመጣሁት። በቃ በአጠቃላይ ምን ላይ እንዳለው ልነግራችሁ ነው የመጣሁት። አጠር ያለች ቪዲዮ ቆይታ ላደርግ ነው። ፕሊስ፣ አዳምጡኝ፣ አዳምጡኝ፣ አዳምጡኝ። የደስታ ደግሞ ተካፋይ ትሆናላችሁ። በቅርቡ በጣም ትልቅ ደስታ ደግሞ ይኖረኛል ጋይስ። ለማንኛውም ያው አገር ቤት ልሄድ እንደተነሳሳው ታውቃላችሁ፣ ብዙዎቻችሁ ታውቃላችሁ፣ ማታቁም ትኖራላችሁ። መሄድበትን ምክንያት የታወቀ ነው፣ ቆንጂዋን ፍቅርን ለማግኘት ነው። እና ተሳክቶ ያው ከረጅም እንትን በኋላ ማለት ነው የተሳካው ማለት ይቻላል ትንሽ ችግር ገጥሞኝ ነበር ከአለቀዬ ጋር እሱን ነገር ተናግር ያለሁኝ እና መጀመሪያ የባለፈውን ቪዲዮ ከሰራው በኋላ ሀሳቡን ቀይሮ ከልክሎኝ፣ ማለት በቃ አሁን ላይ አትችልም ምናምን ብሎኝ ትንሽ ችግር ውስጥ ገብቼ ነበር። እና ሰሞኑንም ቪዲዮ አልሰራውም። ስንት ቀን ሆነኛ እንደራቀ ምናምን ሆነ ይመስለኝ፣ ሶስት ቀን አራት ቀን እሰራለሁ ብዬ ያልሰራውበትን ምክንያት ያ ነው። ምክንያቱም ከቦስ ምናምን ትንሽ ፈቃድ አላገኘሁም ነበር። በቃ እኔ ደግሞ አንዴ የሆነ ነገር ከዚህ በፊት እንደነገርኳችሁ የሆነ ነገር ማድረግ ከፈለኩ እና ከተነሳሳሁኝ ሁሉ ነገር ነው የሚያስጠላኝ፣ ስራ በል የሚያስጠላኝ፣ ሁሉ ነገር ነው የሚያስጠላኝ። እና አንዴ በቃ ስለተነሳሳሁኝ መሄድ እና ማግኘት ስለፈለግኩ በቃ ስራው ራሱ አስጠላኝ፣ መስራት አልቻልኩም እውነቴን ለመናገር ማለት ነው። እና በቃ በአጠቃላይ በጥሩ ሙድም አይደለም ማለት ይቻላል። የተለያየ ነው። በአጠቃላይ ውድ ቤተሰቦች ያው ትንሽ አስቸጋሪ ይሄ ሁሉ መሰዓት የምከፍለው ግን ለማን እንደሆነ ታውቃላችሁ፣ ለማን እንደሆነ ታውቃላችሁ። እና ለማንኛውም እንደ በዝ በዝ በስንት መከራ ያው ከስራ ወጥቻለሁ። ከስራ ወጥቻለሁ። አሁን የሆነ ቦታ ገስታውስ ነው የምገኘው ማለት ነው። ገስታውስ ነው የምገኘው። ቀሪ ነገሮች አሉ፣ እነሱን ለመጨረስ ነው። ከስራ ወጥቻለሁ። ከስራ ውጭ ነኝ አሁን እና ሰሞኑን እንግዲህ ያልሰራሁት ዋነኛ እና ዋነኛ ምክንያት ይሄ ነው። እሺ፣ እንጂ እኔ ሀሳቤን ቀይሬ ምናምን አይደለም እና እኔ በቀላሉ ሀሳቤን የምቀየር ልጅ አይደለሁም። እና በላመንኩበት ለምናምን ወደፊት ወደኋላ ምናምን ወደኋላ የምል ልጅ አይደለሁም። እና ወደፊት ነው ተሳካም አልተሳካም ማለት ነው። እና ስለዚህ በዛ ምክንያት ነው እንትን ያላልኩት። ያው ትንሽ አስቸጋሪ ሁኔታ ጭቅጭቅ ምናምን ምናምን ነበረው እና በዛ በዛ ምክንያት እንትን አላልኩኝም ማለት ነው። አሁን ያው ዞሮ ዞሮ ተሳክቷል። ወጥቻለሁኝ በማለት በጸብ አይደለም። በቃ ማለት ያው መጀመሪያ ደስ አላለውም ነበር። ከዛ በኋላ ግን ተነጋገርን ምናምን ምናምን በሰላም መልኩ ጨርሰናል ማለት ይቻላል። እንግዲህ በኋላ አዲስ ነገር ካልመጣ ማለት ነው። ከዛ በኋላ አሁን ያው መገኘው ገስታውስ ነው። ከን ገስታውስ ሆኜ አልሄድም ቀጥታ። ትንሽ የሚቀሩ ደግሞ አንዳንድ ነገሮች አልቁም ያው የዚህ የስራ ባህሪ የስራው እንትን ቶሎ አይፋታም ባንዴና፣ አንዳንድ ነገሮች የሚቀሩ ነገሮች አሉ። እነሱን ነገሮች ጨራርሳለሁኝ። አሁን በቃ ብቻ ቀኑን ልነግራችሁ አልችልም። ያው የትኬቴ ምናምንም ጉዳይ አለ፣ ሳንቲም ምናምንም አለ፣ የሆነ ሳንቲም አለ። እነዚህ እነዚህ ነገሮች ለመጨራረስ ደግሞ ገዝታውስ የተወሰነ ቀናቶች ቆያለሁ ማለት ነው። ጋይስ ለማንኛውም ያለው ነገር እንደዚህ ነው፣ እንደምታዩት ይሄ ነው ያለው ነገር ከዛ ውጪ በነገራችሁ ላይ ፍቅረን አላገኘኋትም። አሁንም ድረስ ፍቅረን ላገኘት አልቻልኩም። እሷን ለማግኘት በተለያየ አይነት መንገድ ሞከርኩ ሞከርኩ አላገኘት አልቻልኩም። ግን ምንድን ነው አንደኛ ነገር እኔም በጣም ፑሽ አላረፍኩም ማለት ማግኘት የምችልበትን አቅም ያህል ድረስ ሄጄ አልሄድኩም፣ እሷን ለማግኘት አትሊስት ለማናገር ማለት ነው አትሊስት ለማናገር እሷን ለምንድነው አቅሜን አልት ሙሉ አቅሜን አልተጠቀምኩም ለምን መሰላችሁ አንደኛ አሁን ያው ፍቅርም ያለችበትን ሁኔታ አይነው እና ጥሩ ሁኔታ ላይ አይደለችም ከማያቸውም ከምሰማቸውም ምናምን ሁኔታዎች ስለዚህ በዚህ ደግሞ እንደገና ሌላ ነገር ላለ ሌላ ሀሳብ ሌላ ጭንቀት እንዳልጨምርባት የሚልም እንትን አለኝ እና እሱ ብቻም ሳይሆን ያው እኔም ደግሞ ዞሮ ዞሮ መሄዴ ቁርጥም ስለሆነ ስለማልተው መሄዴን፣ ለዛ ነው በቃ በነዚህ ሁለት ምክንያቶች ነው ማለት ነው። ሙሉ አቅሜን ተጠቅሜ እንጂ ልጠቀምና ብል ማለት ላይክ ላወራት የሚችልባቸው በጣም ብዙ መንገዶች አሉ። ግን ዝም ብዬ በቀላሉ ላይክ በቴሌግራም በምናምን አይነት ሙከራን ያደረኩት ነው እና ያ ነው ምክንያቴ። ያው ዝም ብዬ ሚስጥር ቀባጥር አለው ችግሬ። የሚወራና የማይወራውን መለየት ያስፈልጋል ሶሻል ሚዲያ ላይ። ለማንኛውም ጋይስ ከዚህ በኋላ ግን በጣም ትብብራችሁን እፈልጋለሁ፣ የእናንተን ትብብር እፈልጋለሁ። እውነት ለመናገር ፒስ አግዙኝ፣ ወንድማችሁ ነኝ። በሀሳብ በምናምን አግዙኝ እስቲ። በጣም ብዙ ነገር እየሄድኩን ያለሁት እኔ ያው በዛ ብዙ መስዋዕትነት የከፈልኩኝ ያለሁት ግን ቢሳካም ባይሳካም። ባይ ዘ ዌይ አሁን ላይ ለፍቅር የምትከፍሉት መስዋዕትነት ምንም አይነት እንትን የለውም እና ምንም ማለት አይደለም። ሶ ጋይስ አግዙኝ እስቲ ፕሊስ፣ በተቻላችሁ አቅም በጣም ሼር አድርጉ እስቲ፣ ተጽዕኖ ፍጠር ውስ ከኔ ጋር ሼር አድርጉልኝ ምናምን ምናምን እና እስ እንዲወጣ አድርጉ። ብዙ ነገሮች እንዲወጡ እንዲሰሙ አድርጉ። ድምፅ ይሰማ እስቲ ጋይስ። ድምጼ ይሰማል እንዴ እና ለማንኛውም ያው ሰሞኑን እንግዲህ እንገናኛለን ኢንሻአላህ ብላለ እንደ እግዚአብሔር ፈቃድ ተበላሽቻለሁ በነገራችሁ ላይ ከሆነ ጊዜ በኋላ ብልሽት ስቴ ነው የወጣው ማለት ነው። ብቻ ለማንኛውም ዛሬ ልታዩ በስንት ወከባ ውስጥ ሆኜ ነው አሁን ይሄን ቪዲዮ የምሰራው በስንት ወከባ በዛ ላይ ሄደክ ይዞኛል ምናምን ራሴንም ወጣው ይዞኛል እና ደግሞ ያልነገርኳቸው ነገር አለ አንድ ከስራ ቦታ ስወጣው ሻንጣ አልያዝኩም። ማለት ቦርሳዎች ነው ያዝኩት፣ ቦርሳዎች ነው ያዝኩት። ሻንጣ ምናምን አልያዝኩም። እሱንም እጠብቃለሁ አሉ። ሁለት ቀን የሚያቆየኝ እሱ አንድ ነገር ነው። ዶክመንቶች ምናምን ያልያዝኳቸው አሉ። ሻንጣ ልብስ ምናምን ዲን አይነት ነገሮችም አሉና እዛ እንደዚህ አይነት ነገሮችም ምናምን የሚያቆይ ላሳያችሁ የምፈልገው ነገር ነበር። ሻንጣ ውስጥ ነው ለፍቅር የተዘጋጀ ነገር ነው እና ያው አጋጣሚ ሆኖ አሁን ትዝ ስላላይ ነው እሱን ሻንጣ ስላላይ ትልቁን ላጌጅ ስላላይ አስቆጥ ነው። እዛ ውስጥ ነው ያለው ማለት የመጣሁትኝ እኔ ከነበርኩበት ታይላንድ ወደዚህ አሁን ወደ ሆኖ በታይላንድ ስመጣ በሄሊኮፍተር ነው ዛሬ የመጣሁት። በጣም ነበር። ሄሊኮፕተር በነገራችሁ ላይ የመጀመሪያ ጊዜ ነው በሄሊኮፍተር ማለት ነው። እና ከሃይላንድ ነው ከደሴት ነው ወደዚህ አሁን የመጣሁትና በጣም ሰላሳ ደቂቃ ነው የሰላሳ ደቂቃ ፍላይት በሄሊኮፕተር ማለት ነው እና ሻንጣ ያለስኩበት ምክንያት ያ ነው። የሚፈቀደው አስራ ሁለት ኬጂ ምናምን ነው ያው ትናንሽ አንዱ ትናንሽ ቦርሳዎች ማለት ነው። በዛ ምክንያት ነው ቦርሳ ትልቁ ሻንጤ ነው ያለስኩት። እና ዛሬ አንድ ደስ የሚል ኤክስፔሪያንስ የሄሊኮፕተር ኤክስፔሪያንስ የለኝም ነበረ። ያው በፕሌን ነው እኛ የምንመላለሰው በመርከብ በፕሌን በምናምን ብዙ ኤክስፔሪያንስ ልምድ አለ። ግን ለሄሊኮፕተር ግን የመጀመሪያ ቀኔ ነው ዛሬ ስንሳደርግ ማለት ነው አጋጣሚ የሆነው ጨዋታ ውስጥ ገባ ይሄ ወሬ። እንግዲህ ይሁን ለማንኛውም፣ ያተዘጋጀላታለ ፍቅር እና እሱ ነገር አሁን የለም፣ ቀጣይ ያሳያቸዋለሁ። ያው ስላሊያስኩት ነው በነገርኳችሁ ሄድ ምክንያት፣ ትልቁ ሸንጤ ውስጥ ነው ያለው። እና ውድ ቤተሰቦቼ በጣም አሁንም ቢሆን ላመሰግናችሁ የምፈልጋችሁ በጣም ብዙ ሰዎች አላችሁ፣ ቅን አስተሳሰብ ያላችሁ ሰዎች፣ እውነት ላመሰግናችሁ ማለት አልፈልግም። ቴንክ ዩ ሶ ማች በጣም አሪፍ አሪፍ ሀሳብ የምትሰጡ ሰዎች ውድድ ነው ማደርጋችሁ። ይልመድባችሁ ከኔ ጋር ቆዩ ምናምን። በቅርቡ ደግሞ ደስ የሚሉ ነገሮችን አብረ የምናይ ይሆናል ጋይስ። ለማንኛውም ዛሬ መጣሁት እችን እችን ነገሮች ላላችሁ ነው በቃ። አሁን ያው አዲሱ ነገር ተጀምሯል። ከዚህ በኋላ አዳዲስ ነገር በሽበሽ ነው፣ ታያላችሁ ያለውን ሁሉን ነገር እና ጋይስ ፕሮሚስ እገባለሁ፣ አዲስ አዳዲስ ነገሮች ሰሞኑን ታያላችሁ። ምንም ጥርጥር የለውም። እንደዚህን ያለው ነገር በቃ ለማንኛውም የሚመቻችሁ ጋይስ፣ መልካም ቆይታ። ባይ ባይ።